ችግሬን እና የትዳሬን መፍረስ እየነገርኳቸው ይደሰታሉ እንዴ ብሎ ቅር ተሰኘባቸውም እነሱ የተደሰቱበት ምክንያትም አላቸው አባትም እናትም እየተያዩ ፈገግ እያሉ በእስማኤል በትዳሩ መፍረስ የተደሰቱ በሚመስል መልኩ በቀስታ መነጋገርም ጀመሩ። እስማኤልም በሁኔታቸው ግራ ተጋብቶ አይን አይናቸውን በትብዝት ይመለከታቸውም ጀመር። በዚያ መሀል ሀያት የእስማኤልንም የወላጆቿንም ሁኔታ ትከታተል ስለነበር እሷም ግራ መጋባት ውስጥም ገብታለች። ወላጆቿ ሁኔታ ለእሷም አልገባትም ነበር። እንዴት በሰው ችግር ይደሰታሉ? ያውም በዚህ የመልካም ስነ ምግባር ለቤት በሆነው በደጉ በእስማኤል ችግር መደሰታቸው እንዴት ይዋጥላት! የእስማኤልንም ፊት እያየች እስማኤል ካለበት ስሜት እንዴት እንደምታስወጣው ግራ ገባት። አስተዋዩና በውስጡ መጥፎ ነገር መያዝ የማይዋጥለት እስማኤል ሀያት እየተጨነቀች እንደሆነ ፊቷ ላይ ስላነበበ ከነበረበት ስሜት ወጥቶ ሀያትን ማጫወቱንም ተያያዘው። ለካስ ከሐኪም ቤት ከወጣች በኋላ ቁጭ ብለው ስለምንም ጉዳይ አውርተውም ተጫውተውም አያውቁም ነበርና አይኗን ከአይኑ አልነቅልም ብላ በስስት ጨዋታውንም ታያለች። ስለ አጠቃላይ የህይወት ታሪኩና ስላሳለፈው ሕይወት ህይወት አንድ በአንድ ይተረክልላት ጀመር። ነገር ግን አንድም ያዳመጠችው ነገር አልነበረም። እሷ ሌላ ዓለም ውስጥም ገብታለች። እየሰማችሁ እንዳልሆነ ሲያውቅ ጨዋታውን ሲያቆም፣ የእሷም ልብ አብሮ ቆመ። በዚያ መሃል አባትና እናት ተጠቃቅሰው ሄደው ከነበሩበት ክፍል ውይይታቸውን ጨርሰው ሐያትና እስማኤል ጋር ድንገት መጡ። አሁን ፊታቸው ላይ የሚታየው ደስታ ጨምሮ እንጂ ቀንሶም አልነበረም። አባትና እናት ተጫወቱ እንጂ እያሉ ለእስማኤል በፈገግታ ሲጠይቁት የነበረበትን ስሜት ውጦ በፈገግታ ያጫውታቸውም ጀመር። እነሱም በውስጣቸው የታፈነውን ደስታ መቆጣጠር ሲያቀጣቸው የደስታቸውን ምክንያትም ነገሩት። ትዳርህ የፈረሰው አላህ ሐያትን ሊያገናኘህ ስለፈለገ ነው የፍርድ ቀን ብቸኛዋን በስስት ያሳደግኳትን ልጄን ያገናኘህም አሉት። ትዳርህ የፈረሰው አላህ አያትን ሊያገናኘህ ስለፈለገ ነው የፍርድ ቀን ብቸኛዋን በስስት ያሳደግኳትን ልጄን ያገናኘህም አሉት። አሜሪካ አላገባም ብላ ስንት ወንዶችን አልፈልግም ስትል የነበረው በታመመው ልቧ ውስጥ ያላወቀችህን አንተን አፍቅራ ነው። ለካ የአሜሪካ ዶክተሮችን ሰርጀሪ አትስሩኝ እሞታለሁ ብላ እምቢ ስትል የኖረችው አንተ ወስነህ በራስህ ብር እንደምታሳክማት ስላወቀች ነበር። ይሁን በውጭ ዶክተሮች የማይሳካውን ሰርጀሪ በአገርህ ዶክተሮች እንድትሰራ አድርገህ እንድትድን ሰበብ የሆንክላት ባታስብም፣ ባትፈልግም ውስጥህ ላይ የእሷን እዝነት ስለከተተብህ ነው። እሷን ካንተ ውጪ ማንም አያገባትም እያሉ ያስጨንቁትም ጀመር። ካስ የተደሰቱት ለዚህ ነበር እያለ በውስጡ የነበረውን ስሜት ማስወጣው። አያቴ ይሄንን የወላጅ አባቷን ንግግር ስትሰማ እያለቀሰች ነበር። የእስማኤል ትዳር እንኳን ፈርሶ ትዳሩ ቢኖርም እንኳን እንዳገባኝ ቆጥሮአለሁ። ህይወቴ እንዳግም የሰጠኝን እስማኤል ባያገባኝ እንኳን እንዳገባኝ ቁጥሬ ባሪያው ሁኜ የሰጠኝን ህይወት እየተንከባከብኩለት እስክሞት እኖራለሁ እያለች ቤቱን በለቅሶም ናጠች። እስማኤልም ከብዙ ጭንቀትና ለቅሶ ውስጥ ራሱን አውጥቶ አንደበቱ እየተሳሰረ እባካችሁን አታስጨንቁኝ፣ ራሴን ላረጋጋ ወደ ቤቴ እንዲሄድ ፍቀዱልኝ፣ ያለም ተማጽናቸው። ልጆቼም ናፍቀውኛል፣ እንዲሄድ ፍቀዱልኝ፣ ለናንተ ልጅ ስል ልጆቼን ለብዙ ቀናት አይናቸውን ሳላይ ስለቆየው ዛሬ የግድ መሄድ አለብኝ ብሎ ሊያሳምናቸው ሞከረ። በስንት ልመናና ውቶታ አባቱ አብረውት ሊሄዱ እንጂ ብቻውን አምነው እንደማይለቁትም ነገሩት። ምንም አማራጭ ስላልነበረው እና ሃያትን ተሰናብቶ ሊወጣ ሲል ሃያት አሁንም ቤቱን በለቅሶና እኔም አብሬያችሁ እሄዳለሁ እንጂ እሱን ሳላይ ማማደር አልችልም፣ ልጆቹንም መተዋወቅ እፈልጋለሁ በማለት ከነቁስሉ አለመሄድም ተነሳች። ምንም አማራጭ ስላልነበራቸው ሁላቸውም ተያይዘው ጉዞ ወደ እስማኤል ቤትም አደረጉ። የመኖሪያ ቤቱ አካባቢ ሲደርሱ ግን ምን ብሎ ወደ ቤቱ ሊገባ እንደሆነም ግራ አገባው። እነዚህን ሰዎች ማን ብሎ ለልጆቹ ሊነግራቸው ነው? ልቡ እየመታ በሩ ጋር ደረሰ። የመኖሪያ ቤቱን በር መንኳኳ በሩ ሲከፈት ግን በሩ ሲከፈት ግን የልጆቹ እናት የቀድሞ ባለቤቱ እሳት ለብሳ እሳት ጎርሳ ምን ፈልገህ መጣህም? አለችው። እኔ ጋር ምንስ ቀርቷል? ልጆቹን እንደሆነ እኔ እንዳሳድጋቸውና አንተ ሙሉ ወጪያቸውን ሸፍነህ በየወሩ ሀያ ሺህ ብር እንድትከፍልኝ ተወስኖብሃል፣ አለችው። መኖሪያ ቤታችንም እንደሆነ እንድንካፍለው ተወስኗል በማለት በአንድ አረፍተ ነገር ሙሉ የተወሰነበትን ፍርድም አረዳችው። እሱ ግን ወደ ቤት ገብቶ የልጆቹን ዓይን ማየት እንጂ የናፈቀው ድሮም ለንብረት ቦታ እንደሌለው እሷም ታውቃለች። እሱም ከፈለግሽ ሙሉ ንብረቴን ብትወስጂ እኔ እንደማልጎዳም ታውቂያለሽ በማለት የባሰ ፊቷ ነሳረሩ። ሴትነቷን ተጠቅማ በእሱ ስትበደል እንደኖረች ለማስመሰል እያገላመጠችው ወደ ቤቱ እንዳይገባ ብዙ ጥረት ብታደርግም ንዴቱም በውስጡ አፍኖ ሲናፍቁት የነበሩትን ልጆች ለማየትም ወደ ውስጥ ገባ። ሁለቱም ልጆቹ ተጠምጥመውበት የናፍቁትን የአባታቸውን ትንፋሽ ደቂቃዎች ሳያቋርጡ ወሰዱ። ፍቅራቸው ውስጡን እየረበሸው የአባትነት ስሜቱን ውጦ እነሱን መለየት ሞት እንደሆነ ለራሱ ቃል ገብቶ እስከ ወዲያኛውም ከእነሱ እንደማይርቅም ቃል ገባላቸው። ይህንን የልጆችንና የአባታቸውን ፍቅር ሲታዘቡ የቆዩት እህትና አባቷም ተገረሙ። ልጆቹ አባታቸው ለረጅም ቀናት ርቋቸው በመቆየቱ በአባታቸው ፍቅር ምን ያክል ውስጣቸው እንደተጎዳም ተረዱ። ሰዓቱም እየረፈደ ስለሆነ በሰላም እደሩ፣ እኛ መሄድ አለብን ብሎ የሃያት አባት ሊነሳ ሲል ሃያት በፍጹም አለች። እስማኤልን ትተን ወዴት ነው የምንሄደውም? አለችው ለአባቷም። አባቷም ኮስተር ብለው ምን እያልሽ ነው? ትንሽ ወደ ቤታችን መሄድ አለብን ብለው ለመቆጣት ቢሞክሩም በአቋሟም ጸናች። እኔ የሱ ካልሄደ የፈለገ ነገር ቢመጣ አልሄድምም አለችው። ይሄንን ክርክራቸውን ስትሰማ የነበረችው የእስማኤል የቀድሞ ባለቤት ፊቷም ተለዋወጠ። እስካሁን ልጆችን የት አሉ ያላልከውና የፍርዱ ቀን የቀረኸው እችን ዱርዬ እያገባህ ስለነበር ነው፣ ያለችም ትጮህበት ጀመር። እስማኤልም ይህ ጉዳይ አንቺን የሚመለከትሽ አይደለም፣ ያንቺና የኔ ጉዳይ ያበቃለት ጉዳይ ነው። በማይመለከትሽ ጉዳይ ገብተሽ የሰው ህይወት አትረብሺ፣ በማለት እንዲገባ ታድርጎ መለሰላት። የሁለቱን ንግግር እየሰማች የነበረችው ሃያት በጣም ተደናቅታ ስለነበር ለአባቷ በመሄዳቸው እንደተስማማች ነግራው እስማኤል ሙሴንም ቤተሰቡንም ተሰናብተው ወደ ቤታቸውም ሄዱም። ቤታቸው እንደደረሰችም እስማኤልን ዳግም የምታገኘዋል ምስልሽም አላት። እንቅልፍ ባይኗ ሳይዞርን ለሊቷ አለቀም።